ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ። እንዴት የሚል ጥያቄ ታመስላላችሁ። ቅዱስ ጴጥሮስ ሃናንያ የሚባል ሰው የሐዋርያት ስራ ምዕራፍ አምስት ቁጥር አንድ ጀምሮ ተመልከቱ። ሃናንያ የእስራኤልን ማህበር በስርቆት ለማጥፋት የስምንት ሺህ ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው አሁን ጴጥሮስ ሊቀ ሐዋርያት ነው በጎን በጎቼን ጠብቅ ግልገሎችን ጠብቅ ተብሏል በጎን ግን ሃናንያን ቀሰፈው አሁን ወር ጴጥሮስ ወንጀለኛ ነው ሌላ ልጨምራችሁ ሐዋርያው ቅዱስ ጳውሎስ በረያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው ግን በልብሱ ጫፍ ሌሎችን አይናቸውን ያበራል በረያሱስ ግን አይኑን አሳወረው በጎን ብርሃነ ዓለም እንለዋለን በጎን ግን አሳውሯል ታዲያ ጳውሎስ ስህተተኛ ነው ሌላ ልጨምራችሁ፣ በደንብ እንዲያግባባ ነው። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግን ራዕየ ዮሐንስ ምዕራፍ 12 ቁጥር አንድ ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠሯችሁ አለ። ሰይፍ በሰልፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ብዙ ታሪኩን ታውቃላችሁ። ከዚያ በኋላ አመስግን አሉት። አመስግኑኝ እኔን አራተኛ አድርጋችሁ አለ። ቀጠሉ ከዋክብትን ሲፈጥር ዋመ ተፈጥሮ ከዋክብት የሰቡን መላእክት አመሰገኑት። ገነትን ሲፈጥርም ማየ ገነት የኔ የማናት ብሎ ጠየቀ። ብዙ ታሪኮች አሉት። በዚህ መካከል ለሚካኤል፣ ለገብርኤል ዲያብሎስ መልእክት ላከ። ኑ እግዚአብሔርን ወግተን ኢየሩሳሌምን እጅ እናደርጋለን። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል አራት ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንም እነዚህ ሁሉ ኃይላት መላእክት ዲያብሎስ ሊገጥሙት ይሄዱ። ተዋጉት ድል አድርጋችሁ፣ ተዋጉት ድል አድርጋችሁ ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድ ባይሆን ነው ወይ አሉት። ፈቃድስ ፈቃድ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ራማ የረርን ያተረፉት ወደ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ እና አጼ ካሌብ አገር በመጠበቅ አገር በመጠበቅ እና አጼ ገብረ መስቀል ሀገር በመጠበቅ እናፄ ዳዊት እናፄ ሰይፍ አረድ እናጼ ናዋድ ዘርዓ ያዕቆብ ሀገር በመጠበቅ አልነበሩም? ይህን ታሪክ እንዴት እናጠዋለን? እንዴት እናጠዋለን? ሰው ሰው ልበሉልኝ፣ ልበሉልኝ። ወንጀል ማይሆኑ ታሪኮች ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ፣ ኦርቶዶክሳዊ ሰው በሃይማኖቱ፣ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምሳሌ እግዚአብሔር ቃል በቀራ በቆሮንቶስ ተራራ ላይ ጾም ነውና ሲፈተን ዲያብሎስ ቀርቦ ምናለው አለው እርቦሃል፣ አንተ እርቦሃል፣ እኔ እርቦኛል፣ ይህንን ድንጋይ ህብስት አድርግና እንብላለሁ። ምናለው ሰው በእንጀራ ብቻ አይኖርም አለና ቀለል ያለ ጉዳይ ነው፣ በጥቅስ መለሰለት። ሁለተኛ ጥያቄ መርብ ለው ደቅና መላእክቱን ስለአንተ ያዛል አምላክህን እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት፣ ቀለል ያለ ጉዳይ ነው። ሶስተኛ ግን ወድቀህ ስገድልኝ ይሰጣሃለሁ አለው። መስገድ ለእግዚአብሔር ብቻ ነውና ሁሉ ምድር የሰይጣን አንተ ሰይጣን ከኋላዬ ወግድ አለው። ጥቅስ ቢጠቀስበት ጊዜ አለ፣ ወግድ የሚባልበት ጊዜ አለ። እኛ ማይገባ እሱ ላይ ነው ሁሉ ነገር እንደዚያ ነው የሚሆነን ለስላሶች በእርግጥ ይሄን ቃል ላይ በነገራችን ላይ እንዳይነስ ስለሆነ እንዳይነስ ስለሆነ ምክንያቱም ምክንያቱን ልንገራችሁ፣ ሁለንተናዊ ስልብ ነን። ሁለንተናዊ በታሪክ በሃይማኖት፣ በባህል፣ በወግ፣ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሐሳብ ያለን አስተሳሰብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንን ይህን የምንለው ነገር የለም። እንውላለን፣ እንጋፋለን፣ እንገባለን፣ አለቀ። ከዚ ያለፈ ነገር ስለሌለ ወንድሜ፣ አሁን ያለነው ሃይማኖት ስላለን የእግዚአብሔር መንግስት መርሶ ሃይማኖት ስላለን ሃይማኖታችን እንደምናልቀው ሀገር ስላለን፣ ሀገር ደግሞ የአምልኮት ምስጢር ነው። ስለዚህ ኦርቶዶክስ ምን አገባው? ምን አገባው የሚባልበት ኦርቶዶክስ ምን አገባው? በሁሉ ለምን ያገባኝ? የት ላይ ጥድቃለሁ? የት ላይ ቤተክርስቲያን ሰራለሁ? የት ላይ ይኖራለሁ አለው? የት ላይ ክርስትና እነሳለሁ? የት ላይ ዘምራለሁ? ለማንኛውም የእነንተና ኢትዮጵያ ኦርቶዶክስ የሌለባት ዝማሬ የሌለባት ክርስትና የሌለባት በዓል ማይወጥባት በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት። የእኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የምንፈልገው ማድረግ ያለባት ሁሉም እኩል ይኖርባት፣ ማንም አይጠላባት፣ የትናንቱ የሚጠበቅባት ዝማሬ፣ ውዳሴ፣ ቅዳሴ የሚኖርባት አምልኮ እግዚአብሔር የምንፈጽምባት ነው። ይህንንተና አዲስ ወደዋ ግን ኦርቶዶክስ ጽሉ የሆነባት ነው። በዚህ ቅኝት ውስጥ ነው ያለው አይምሮ። በነገራችን ላይ ይሄ ጥላቻ አይምሮ የሚመልስ አይመስልም። ማንም ሰው ፍቅር እንዲሆን እንመኛለን። ግን ግን አዝማሚያው ዋዜማውን ስናየው ከአይነቱ ከደረሰ ምን እንደሚሆን ያስፈራኛል። አሁኑ ዋዜማው ነው ዋዜማው ነው። የጥላቻ ዋዜማው ነው። የሞት ዋዜማው ነው። የበቀል ዋዜማው ነው። አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው የማወራችሁ። በደምብ ይተነትል። ልብ ያለው ሰው ካለ ያስፈራኛል።